ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነጭ ሽንኩርትን በፍጹም መጠቀም የሌለባቸው ሰዎች ወይም ደግሞ ነጭ ሽንኩርትን ሲጠቀሙ ጥንቃቄ ማድረግ ያለባቸው ወይም ስትጠቀሙ ሐኪማችሁን ማማከር ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ አጠር አድርጌ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በኮመንት ላይ ማስፈር ትችላላችሁ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት አንቲ ኦክሲዳንትስ ባህሪያት፣ ለልብና ለደምስር ድጋፍ፣ ካንሰርን የመከላከል አቅምን ጨምሮ በጤና ጥቅሞቹ በጣም በሰፊው ይታወቃል። ነጭ ሽንኩርት እጅግ በጣም ድንቅ ጥቅሞችን ይሰጣችኋል። ነጭ ሽንኩርት የበሽታ መከላከያ ስርዓትን ያጠናክራል። ለሰውነታችን ኢንፌክሽኖችን እናም በሽታዎችን የመቋቋም አቅሙን ያሳድጋል። ነጭ ሽንኩርት የደም ግፊትን ይቀንሳል። ከፍተኛ የደም ግፊትን ለመቀነስ እናም የልብ ጤናን ለማሻሻል ይረዳል። ነጭ ሽንኩርት የኮሌስትሮል መጠንንም ያሻሽላል። ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በመቀነስናም፣ ኤችዲኤል የምንለውን ወይም ደግሞ ጥሩ ኮሌስትሮልን ይጨምራል። ነጭ ሽንኩርት አንቲ ኦክሲዳንትስ ባህርያት አሉት። ከኦክሳይድ ጉዳት ለመከላከል የሚረዱ አንቲ ኦክሲዳንቶችን ይዟል። ነጭ ሽንኩርት ጸረ ብግነት ወይም ደግሞ ኢንፍላሜሽንን የመከላከል ውጤቶች አሉት። በሰውነት ውስጥ ያለውን እብጠትን ሊቀንስ ይችላል። ነጭ ሽንኩርት መርዛማ ንጥረ ነገሮችንም ማስወገድን ያበረታታል። የጉበት ተግባርንና የመርዛማ ንጥረ ነገሮችን የማስወገድ ሂደትን ይደግፋል። ነጭ ሽንኩርት ምግብን ለመፍጨትም ይረዳል። የአንጀት ጤናን ያበረታታልናም የምግብ መፈጨት ችግሮችንም ሊቀንስ ይችላል። ነጭ ሽንኩርት የአጥንት ጤናንም ይደግፋል። የአጥንት ጥንካሬን ሊያሻሽልና ለኦስቲዮፖሮሲስ ወይም ደግሞ ለአጥንት መሳሳት የመጋለጥ እድልንም ሊቀንስ ይችላል። ነጭ ሽንኩርት ካንሰርንም ለመከላከል ሊደራ ይችላል። በተለይም የጨጓራና ትራክት ካንሰርን ጨምሮ ለአንዳንድ የካንሰር አይነቶች የመጋለጥ እድልን ይቀንሳል። ነጭ ሽንኩርት የቆዳ ጤናንም ያሻሽላል። ለቆዳ ሁኔታዎች ጠቃሚ የሆኑ ጸረ ባክቴሪያ እናም ጸረ ፈንገስ ባህሪያት አሉት። ነጭ ሽንኩርት የአካል ብቃት እንቅስቃሴ አቅምን ሊያሻሽል እናም ድካምንም ሊቀንስ ይችላል። ነጭ ሽንኩርት ባክቴሪያዎችን እናም ቫይረሶችን ጨምሮ በተለያዩ በሽታ አምጭ ተዋሲያ ላይ በጣም ውጤታማ ነው ማለት ነው። ስለዚህ ነጭ ሽንኩርት እጅግ በጣም ድንቅ ጥቅሞችን እንደሚሰጥ ማወቅ አለባችሁ። ነገር ግን አንዳንድ ሰዎች ከጤና ችግር አማካኝነት እንዲሁም በአንዳንድ ሁኔታዎች አማካኝነት ነጭ ሽንኩርትን ግዴታ ማስወገድ ወይም መጠኑን መመጠን ሊኖርባቸው ይችላል ማለት ነው። እነዚህን ሰዎች ደግሞ እነግራችኋለሁኝ ነጭ ሽንኩርትን በአመጋገባችሁ ውስጥ ማካተት ቅድም የነገርኳችሁን የጤና ጥቅሞች ለማግኘት በጣም ይረዳል። ይሁን እንጂ በተለያዩ ምክንያቶች ነጭ ሽንኩርትን ከመመገብ መቆጠብ ወይም ደግሞ ጥንቃቄ ማድረግ የሚያስፈልጋቸው የተወሰኑ ሰዎች አሉ። የነጭ ሽንኩርት ፍጆታቸውን መገደብ ወይም ደግሞ ነጭ ሽንኩርትን ማስወገድ የሚገባቸው ሰዎች፣ አንደኛ ለነጭ ሽንኩርት አለርጂ ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለነጭ ሽንኩርት የተለየ አለርጂ ሊኖራቸው ይችላል። ይህም እንደ የቆዳ ሽፍታ፣ ማሳከክ፣ የመተንፈስ ችግር ወይም ደግሞ የጨጓራና ትራክት ችግሮች ያሉ ምልክቶች የሚያስከትሉ የአለርጂ ምላሾችን ያስከትላል። የነጭ ሽንኩርት አለርጂ እንዳለባቸው የሚያውቁ ሰዎች ነጭ ሽንኩርትን በሁሉም መልኩ በጥብቅ ማስወገድ ይኖርባቸዋል። ሁለተኛ ደግሞ የጨጓራና የአንጀት ችግር ያለባቸው ግለሰቦች ናቸው። ነጭ ሽንኩርት በተለይም በብዛት ሲበላ የምግብ መፈጨት ትራክትን ሊያበሳጭናም የተወሰኑ የጨጓራና የአንጀት ችግር ላለባቸው ሰዎች ምልክቶችን ሊያባብስ ይችላል። እንደ ኢሪቴብል ባውል ሲንድረም፣ ጀርድ ማለትም የጨጓራ አሲድ ወደ አፍ የመመለስ ችግር ያለባቸው ሰዎች ነጭ ሽንኩርትን ቢያስወግዱ ይመረጣል። በተለይም የጨጓራ ቁስለት ያለባቸው የጨጓራ ቁስለት ያለባቸው ሰዎች ነጭ ሽንኩርት የጨጓራ ግድግዳውን እንደሚያበሳጭና ህመምን እንደሚያባብስ ሊገነዘቡም ይችላሉ። አንድ ሰው ነጭ ሽንኩርት በተከታታይ የምግብ መፈጨት ችግር እንደሚያስከትልበት ካስተዋለ ሊገድበው ወይም ደግሞ ሊያስወግደው ይገባል ማለት ነው። ሶስተኛ ደግሞ ደም አቅጠኛ መድኃኒትን የሚወስዱ ግለሰቦች ናቸው። ነጭ ሽንኩርት ተፈጥሯዊ ፀረ የደም መርጋት ባህሪያት አሉት። ይህም ማለት ደሙን ሊያቀጥን ይችላል። ቀደም ሲል ደም ማቅጠኛ መድኃኒት የሚወስዱ ግለሰቦች ማለትም ለደም መርጋት መድኃኒት የሚወስዱ ግለሰቦች እንደ ዋርፋሪን፣ አስፕሪን ወይም ደግሞ ክሎፒዶግሪል ያሉ መድኃኒቶችን እየወሰዳችሁ ከመጠን በላይ ነጭ ሽንኩርትን መውሰድ የእነዚህን መድኃኒቶች ተጽዕኖውን ሊያሳድገውናም የደም መፍሰስናም የመቁሰል አደጋን ይጨምራል። እነዚህ ግለሰቦች ነጭ ሽንኩርትን በአመጋገባቸው ውስጥ ከማካተታቸው በፊት የጤና ባለሙያን ማማከር አስፈላጊ ነው። አራተኛ ደግሞ ለቀዶ ጥገና የሚዘጋጁ ሰዎች ናቸው። በደም የማቅጠን ባህሪው ምክንያት ከቀዶ ጥገናው ጥቂት ሳምንታት በፊት ነጭ ሽንኩርትን ማስወገድ ይመከራል። ነጭ ሽንኩርት መመገብ በቀዶ ጥገና ወቅትና በኋላ ከመጠን በላይ የደም መፍሰስ አደጋን ሊጨምር ይችላል። ታካሚዎች ከቀዶ ጥገናው በፊት ስለ ነጭ ሽንኩርት አጠቃቀማቸው ለቀዶ ጥገና ሐኪማቸው ወይም ደግሞ ለዶክተራቸው ማሳወቅ አለባቸው። አምስተኛ ደግሞ የተወሰኑ የጤና ሁኔታዎች ያለባቸው ግለሰቦች ናቸው። አሁን ለምሳሌ እንደ ሃይፖቴንሽን ወይም ደግሞ ዝቅተኛ የደም ግፊት ችግር ያለባቸው፣ ነጭ ሽንኩርት የደም ግፊትን ሊቀንስ ይችላል። ስለዚህ ቀደም ሲል ዝቅተኛ የደም ግፊት ያለባቸው ሰዎች ነጭ ሽንኩርት ሲበሉ ጥንቃቄ ማድረግ አለባቸው። እንዲሁም ደግሞ የጉበት በሽታ ያለባቸው ሰዎች አንዳንድ ጥናቶች እንደሚያሳዩት ከፍተኛ መጠን ያለው ነጭ ሽንኩርት በሜታቦሊክ ተጽዕኖ ምክንያት በጉበት ላይ ጫናን ሊፈጥር ይችላል። የጉበት በሽታ ያለባቸው ሰዎች በተለይም በምግብ ማሟያ መልክ ነጭ ሽንኩርትን ከመውሰዳቸው በፊት የጤና እንክብካቤ አቅራቢያን ወይም ደግሞ ዶክተራቸውን ማማከር ያስፈልጋል። በተጨማሪም የታይሮይድ ችግር ያለባቸው ሰዎች ከፍተኛ መጠን ያለው ነጭ ሽንኩርት የታይሮይድ ተግባርን ሊጎዳ እንደሚችል ጥናቶች ይጠቁማሉ። የታይሮይድ ችግር ያለባቸው ግለሰቦች ነጭ ሽንኩርት ለእነሱ ተስማሚ መሆኑን ለማወቅ የጤና ባለሙያን ወይም ደግሞ ዶክተራቸውን ቢያማክሩ ይመረጣል። ስድስተኛ ደግሞ ጡት የሚያጠቡ እናቶች ናቸው። እነዚህ እንግዲህ ሙሉ በሙሉ መገደብ ሳይሆን መመጠን ያለባቸው ነጭ ሽንኩርት ጡት ለሚያጠቡ እናቶች በመጠኑ ሲወሰድ በአጠቃላይ ደህንነቱ የተጠበቀ እንደሆነ ቢታሰብም ከመጠን በላይ ግን መውሰድ የጡት ወተት ውስጥ ደስ የማይል ጣዕምን ሊያስከትል ይችላል። ይህም ጡት የሚጠባ የህፃኑን አመጋገብ ባህሪ ላይ ተጽዕኖን ሊያሳድር ይችላል ማለት ነው። እናቶች በተለይም ከፍተኛ መጠን ያለው ነጭ ሽንኩርትን ሲወስዱ የልጃቸውን ምላሽ ምንጊዜም ቢሆን መከታተል ያስፈልጋል። ሰባተኛ ደግሞ የተወሰኑ የቆዳ ችግር ያለባቸው ግለሰቦች ናቸው። ነጭ ሽንኩርት አንዳንድ ጊዜ እንደ ኤግዜማ ያሉ የተወሰኑ የቆዳ ችግር ላለባቸው ግለሰቦች የቆዳ መቆጣትን ሊያስከትል ይችላል። በቀጥታ ነጭ ሽንኩርትን በቆዳ ላይ ማስነካት ወይም ደግሞ በጣም ከፍተኛ የአመጋገብ መጠን በእነዚህ አጋጣሚዎች ምላሽ ወይም ደግሞ ጉዳትን ሊያስከትልባችሁ ይችላል ማለት ነው። ስለዚህ አንዳንድ የቆዳ ችግር ያለባቸው ሰዎች ነጭ ሽንኩርትን ሲጠቀሙ ጥንቃቄ ማድረግ አለባቸው ማለት ነው። በአጠቃላይ ነጭ ሽንኩርት ብዙ የጤና ጥቅሞችን ሊሰጥ ቢችልም ለሁሉም ሰው ግን ተስማሚ አይደለም። አሁን የጠቀስኳቸው ችግሮች ካለባችሁ ጥንቃቄ ማድረግ እናም ስለ ነጭ ሽንኩርት አጠቃቀም ስጋት ካላችሁ ደግሞ የጤና ባለሙያዎችን ማማከር ይኖርባቸዋል። ነጭ ሽንኩርት በመጠነኛነት በጣም ጠቃሚ እናም ሁልጊዜም ሰውነትን ማዳመጥናም ለማንኛውም አሉታዊ ምላሾች ትኩረት መስጠት ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ አይለኝ ይላለው ይህንን ቪዲዮ ከተማራችሁበት ላይክ እና ሼር በማድረግ ደግሞ እናንተም ለሌላው አስተምሩ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።